በዛሬው ቪዲዮ ወለቃ የተባለች አንድ የጎንደር መንደር ሄደን ቤተ እስራኤላዊያኖች እንዴት ሲኖሩ እንደነበርና አሁንስ ያሉበትን ሁኔታ እናያለን። ወደ ቪዲዮው ዌልካም ቱ ጁሽ ቪሌጅ ጋር እዚህ ቪዲዮ ላይ ኮመንት ላረገ ሁለት ሰዎች እንግዲህ እነህ ስጦታዎች እንሰጣለን። አጋስ እንግዲህ አሁን የምንገኘው ገኘው ያው ጎንደር ላይ ጥምቀት ሲከበር ዋናው የሚከበርበት የጥምቀት ቦታ ነው ማለት ባህረ ጥምቀት ማለት ነው። እና ከበድጋሚ ከቲዋይ ትራቭል ቲዋይ ትራቭል ጋር ተመልሰናል። ሁለተኛ ቀናችን የመጨረሻ ቀናችን ነው ጎንደር ለሁለት ቀን የመጣ ነው። እንደምትወዱ ተስፋ እናደርጋለን። ይህን ጨርሰን ስንወጣ ደግሞ ወደ ቀጥታ ወደ ጁሾቹ ሰፈር እንሄዳለን ማለት ነው። ወደ ቤተ እስራኤል አይኖርበት ወደ ነበር ሰፈር እንሄዳለን። ስለዚህ በድጋሚ ተከታተሉ ወደ ቪዲዮ አሁን ያለ ነው የአጼ ፋሲለደስ መዋኛ ገንዳ ነው የሚባለው፣ ወይም ደግሞ ስዊሚንግ ፑል ስዊሚንግ ባዝ አይ ቲንክ ኦ ላይክ መዋኛ ገንዳ ገንዳ፣ አይ እንደዛ ነው። ግን አሁን ላይ አገልግሎት እየሰጠ ያለው ለምን ነው መሰለ? ያው ጥምቀት እንግዲህ ጎንደር ላይ በጣም በድምቀት ከሚከበርባቸው ኢትዮጵያ ውስጥ ቦታዎች አንዱ ጥምቀት ነው አይደል? ጎንደር ነው። ስለዚህ እዚህ ነው ባህረ ጥምቀት የሚካሄደው ማለት ነው። ገባ ብለን ወደ ውስጥ ያለውን ነገር እናያለን። በጣም አሪፍ

ያው እግዚአብሔር ፈቅደው ደግሞ ለጥምቀት ከመጣን፣ አዎ በጣም ይሄኛው በጣም በሰው ተከቦ ወይ ወለ ቀናለሁ ሳይሆና ሁሉም እየዘለሉ ሲገቡ ምናምን ከዚህ ከዛፉ ምናምን ተንጠላጥ ነው ራሱ ይዘሉ አሏ መሰለኝ፣ እንደዛ አይቻለሁ ቪዲዮዎችን ማለት። ያው እንግዲህ ምን ላይክ ካውን አትዘምድን ይሄ ዝም ብለ እኔ ገስ ማረገው እነዚህ ባልኮኒዎች ወይም በረንዳ ላይ ያሉትን ነገሮች ስታያቸው የሆነ በቃ ዝም ብሎ ነገር እንዳልሆነ ይገባል አይደል? እንደዚህ አይነት ነገር የሰሩት ለሆነ ፐርፐዝ ነው ብለህ ታስባለህ። የሆነ ንግግር ሊያረጉ ይችላሉ። ኦሬል ሳሮን ነው ብቻ እሳ አሜዚንግ የሆነ አርክቴክቸራል የሆነ ኢንጂነሪንግ ወርክ አርት ነው። ለማንኛውም ጋይስ እንግዲህ ያው ጎንደር ሁሌ ለጥምቀት የሚከበረበት ዋናው ቦታ አይተናል። አሁን ደግሞ ወደ ዋናው ቦታ ያው ስለዚህ ቪዲዮ ርእስ እዚህ ጎንደር ላይ የሚኖሩ ጁሾች አሉ መሰለኝ፣ ነው። በድሮ ጊዜ አይደል? በድሮ ጊዜ በጣም ብዙ እስራኤላዊያን እዚህ ነበሩ። እነሱ የተማሩበት አለ፣ የሚጸልዩበት ቦታ አለ፣ የሚኖሩበት ቦታዎች አሉ። ስለዚህ በቲዋይ አማካኝነት ሄደን እናያለን ማለት ነው። በድጋሚ ጃኒ ነኝ። ሰብስክራይብ ያደረጋችሁ ቲዋይ ነው፣ ሰብስክራይብ ያደረጋችሁ ተከታተሉ። አይ ጋይስ እንግዲህ አሁን የት አካባቢ ነው የምንገኘው? ወለቃ ይባላል። ጁዊሽ ቪሌጅ ላይ ነው ያለነው። ወለቃ ማለት የሰፈሩ ስም ነው። ጁዊሽ ቪሌጅ ደግሞ ጁዊሾች የሚኖሩበት ነው። አብራራልን ስለማላውቀው። በፊት ቤተ እስራኤላውያን ወይም ደግሞ ጁዊሽ ይባሉ የነበሩ ማህበረሰቦች ሲኖሩበት ስለነበረ ኦልሬዲ ጁዊሽ ቪሌጅ ይባላል። ለምሳሌ ያለችውን ፖስተር ብታያት ዌልካም ቱ። ማለት በድሮ ጊዜ ጂውሾች ነበሩ እስራኤላውያን ጎንደር አካባቢ ወደ ሰሜኑ የኢትዮጵያ አካባቢ ብዙ እስራኤላውያን ይኖሩ ስለነበረ ለዛ አካባቢ ጂውሽ ቪሌጅ ይባላል። ወይም ደግሞ በፊት ብዙ ሰዎች ብዙ እስራኤላውያን ስለሆኑበት ስለነበር እዚያ አካባቢ ብዙ እነሱን የቤተ እስራኤላውያንን ምልክቶች ልናገኝ እንችላለን። የዳዊት ኮከብ አለ አምልኮ ምናምን የሚጠቀሙበት እዛች ጋር ስታይ ለምሳሌ የዳዊት አይሚን የእስራኤልን ባንዲራ ነች። የትኛው እዛች ጋር አዶ ሳይወደስ ወጥቶ ምን ምን ቆርቆሮ አ ቆርቆሮ ላይ ላይክ እንደዛ ቀብቶታል ምናምን፣ ያንን ለማመልከት ማለት ነው ቤተ እስራኤላውያን ምናምን መሆናቸው። በእኛውስ ምንድን ነው በራቸው እንደዚህ ነው። ይሄ ደግሞ ላይክ የጾለት ቤታቸው ነው ነው ያሉት። እስኪ ወደ ውስጥ ገብተን ልናየው እንችላለን። የሆነ የሚከፍት ሰው ምናምን አለ እንደውልና አንተ ታቸው እሷ ጋር አብረን አካባቢው ማየት እንችላለን። ውስጡን ምናምን ገብተን እንዲሁ ዝም ብሎ ማየት ይቻላል። አሁን ይሄ በድሮ ጊዜ የተሰራ ነው በሩ? ወይስ አሁን? አይ አሁን የተሰራ ነው። የጸሎት ቤታቸው ነው። ኦልሬዲ፣ አሁን ለቀው ሂደዋል። ያ ማለት ወደ እስራኤል ሂደዋል። ኦኬ። ግን አንዳንድ ሲመለሱ ምናምን እዚህ መጣው ይጸልያሉ ነው የሚሉት። ዛሬ ሲል ፊልሙን አይተኸዋል? አላየሁትም ዘሬድ ሲ ምና የሚባለው ኔትፍሊክስ ፊልም ነው። ጁሾቹን ከኢትዮጵያ ይዘችሁ እንዴት እንደወጡ ምናምን በጣም ትልቅ ፊልም ነው። እስከዛሬ ካየሁት ኔትፍሊክስ ላይ ኢትዮጵያ የተካተተችበት በቃ የኢትዮጵያ ታሪክ ነው። በጣም አሪፍ ፊልም ነው እና በድሮ ጊዜ በፕሪንጭ ነዋቸው ሲሄዱ ምናምን ያለውን ነገር ሙሉ ፊልም ሲመልሷቸው ወደ እስራኤል ምናምን ማንኛውም አሁን ሰው አለ መሰለኝ አርሚያ ያሳየ። አዎ የሆነች ልጅ አደች እንት ከፍተልንና ውስጡን አይተን ሌላም አለ ብለውናል። ወደዚያ ሄደን ኦኬ ማየት እንችላለን ማለት ይቻላል። እንግዲህ ሰፈሩ ጋር ያ ያም እንደዛ ነው። እስራኤል ነገር ነው አ ያም በቃ እስራኤሎች ምን አለ መሰለ እስራኤላውያን በጣም በእደ ጥበብ ስራ ይታወቃሉ። ያ ማለት ለምሳሌ የሸክላ ስራ፣ የብረታብረት ስራ ምናምን እንደዚህ አይነት ስራዎች ይሰሩ ስለነበረ ያንን እንዴት ይሰሩታል የሚለው ነገር ለማሳየት ግድግዳቸው ላይ ምናምን የሳሉት ፔንት ነው ሜቢ ለን ብናሳያቸው አሪፍ ነው ብዬ አስባለሁ። እንዴት ነው? ሰላም ነው አለን አለን እንትን አለ እንዴማ፣ ይሄ የሸክላ ስራ ምናምን ሲሰሩ ምናምን እያመረቱ ሰላም፣ አሁን እየሰራች። ስለዚህ እዚህ የሚሰሯቸው እነዚህ ነገሮች እንዴት ነው? ይህ በእጅ የሚሰራ ነው? ስንት ስንት ናችሁ?

እነዚህ ቀለሞቹ ምንድን ናቸው? ሰለሞን፣ ንግስት ሳባ ና ምኒልክ ሲ አልታየም ተብሏል። የሰለሞናዊ ዳይናስቲ የሚባለው ስርአት ከዛ ጀምሮ የሚመጣ ኮ ነው። ተመልካቾች እንግዲህ የኢትዮጵያ በኢትዮጵያ የፖለቲካ ስርአት ውስጥ ለረጅም ጊዜ ኢትዮጵያን ካስተዳደረው ትልቅ ስርአተ ማህበር አንዱ እንግዲህ የሰለሞናዊ ዳይናስቲ የምንለው ነው። እንግዲህ የሰለሞናዊ ዳይናስቲ ወይም ስርወ መንግስት የምንለው ሰለሞናዊ ስርወ መንግስት የምንለው እንደውም ነገስታቱ ከእስራኤል ዘር ወይም ደግሞ ከእስራኤል ነጋሲያን ዘር የሚመዘዝ ዘር አለን ብለው ስለሚያስቡና ቀዳማዊ ሚኒሊክ ምንለው ከንጉሥ ሰለሞንና ከኢትዮጵያዊቱ ንግስት ሳባ እስራኤልን ለመጎብኘት በሄደችበት ጊዜ ንጉሥ ጠቢቡ ሰለሞንን ማለት ነው፣ ማን ተጸነሰ? ቀዳማዊ ሚኒሊክ የኢትዮጵያው ቀዳማዊ ሚኒሊክ የምንለው ንጉሥ። ስለዚህ ያንን ለማመልከት በስዕል መልክ እንደዚህ በቅርጽ ነው እንጂ ቅርጻ ቅርጽ እንደዚህ ሰርቶታ፣ በጣም ደስ ይላል፣ በጣም ይደንቃል። እሷ ምንድን ነች? ከምንድን የሚሰረኝ ነው ሁሉም ከሸክላ ነው። ምን ነው የሚያመለክተው? ይሄ ታቦት ተሸክሞ ነው። ይህን ነገር ግን የተማራችሁት ከቤተ እስራኤላውያን ከጂውሾች ማለት ነው። አሰራሩ የእደ ጥበብ ስራ ውጤቶች እንደዚህ የሸክላ ስራዎችን ማለት ነው። ኢትዮጵያውያን በፊት ራሳቸው አይችሉም ነበር ወይስ ነው ። ስለዚህ ይሄን ከነሱ የተማራችሁት ጥበብ ነው ማለት ነው። እጅግ በጣም ደስ ይላል። አሪፍ ነው። አዎ ደስ ይላል በጣም። እዚህ ቪዲዮ ላይ ኮመንት ላረገ ሁለት ሰዎች እንግዲህ እነኚህ ስጦቶች እንሰጣለን። እሱ ሁላችሁም ኮሜንት ያረጋችሁ ቤታችሁ ደርስ መጥቼ ነው መሰጣችሁ። ያው ኮሜንት አድርጉ። እነዚህ ግድግዳው ላይ የተሳሉ ስዕሎች የሚያመለክቱት ምድረው መሰለ እነዚህ አሁን ለምሳሌ ያየናቸው እነዚህ እደ ጥበብ የሸክላ ስራ ውጤቶች እንዴት ነው የሚሰሩ የሚለውን ለማመልከት። ስለዚህ እነዚህ ፔንቶች ምታያቸው አሁን ለምሳሌ እዚህ ጋር የሆነ የሸክላ ሲፈጩ ምናምን ነው የሚያመለክተው፣ በባህላዊ መንገድ። ከዛ እዚህ ጋር የሆነ ሲወቀጥ ነው። እዛ ጋር ያው ሀመር ሲያረጉ ለምሳሌ ብረቶችን አቅልጦ ምናምን መስራት በጣም ነው የሚችሉት ቤተ እስራኤላውያን የነበሩት እዚህ ይኖሩ የነበረውና እሱን ለማሳየት ነው። ያው ይሄ ደግሞ የዳዊት ኮከብ ነው። እዛች ጋር መጨረሻ ላይ ምን የ የሆኑ ሴቶች ላይክ እነሱ በሰሩት የሸክላ ውጤት ውሃ ምናምን ሲቀዱ ሲሸከሙ ምናምን ነው የሚያመለክተው ስለዚህ ባጠቃላይ እነዚህ የእደ ጥበብ ውጤቶችን እንዴት ይሰራሉ የሚለውን ሂደት በስዕል መልክ ለማሳየት ግድግዳ ተስሏል፣ ማለት ነው። በጣም ደስ ይላል። ይሄ ግን መሳል ብቻ አይደለም፣ ላይክ በጭቃ ነው የሰሩት። እናመሰግናለን። እዚህ መእች ስለነበረ ጃኒን እያሳየሁት ነው። እንዴት ነው አሪፍ ብዙ ምውቅ ነው አልነበረኝም። እንዳልኩ ያኛው ፊልም ብቻ ነው ያየሁት ድሮ ኔትፍሊክስ ላይ ያ በጣም ይገርም አስከረ ማለት ነው። ሌላ ምን ቀረ? ሜቢ የሆነች ልጅ አለች ሜቢ ከከፈተች ለኝ ጻራት ቤቱ ምናምን፣ ግን እዛ ውስጥ ምንም የለው ማለት ነው። ግን ሜቢ ቀረብ ብለን እነዚህ ምልክቶችን ምናምን ለማሳየት ኦኬ፣ ሜቢ እዚህ ይኖሩ የነበሩ ሰዎች የሚያዩት ከሆነ ቪዲዮ ኦኬ፣ ያዩት ይችላሉ በእርግጠኝነትና ስገነ ጀስት ኢግናይት ሳምቲንግ ኢን ዴር ማይንድ ሚሞሪ ሚሞሪ ነው በቃ። ይህኛው ምንድን ነው ግን? እያየሁት ነበር ቅድም ታውቃለህ፣ ላዮን ኦፍ ጁዳ እዛ ውስጥ ያየናቸውን ትሮች እንደዚህ ነው የሚሰሩት፣ በጭቃ የሚሰሯቸው እዛው ውስጥ የተሰራ ማለት ነው። አዲስ እየተሰራ ነው ማለት ነው። በቃ በዚህ መንገድ ነው የሚሄዱት ማለት ነው። በእስራኤሉ ሰፈሩ እዛ እንደዛ ስለዋል። የእነሱን አሻራዎች በብዛት እዚህ አካባቢ እንዴት ነሽ ሰላም ነሽ ማጋን ዴቪድ ነው የሚባለው ማ ማጋን ዴቪድ ማጋን አኒ ማጋን ዴቪድ ምናምን ያሉ መስሎ በባለፈው አሁን ጻፍ ማጋን ዴቪድ አ ምን ማለት ነው ያው የዳዊት ኮከብ ነው እንግዲህ ምንድነው ያው እስራኤላውያን የዳዊት ኮከብን ልክ እንደ አንድ የአምልኮ ምልክት አይነት ነገር አድርገው የሚጠቀሙበት ነገር ነው ምልህ ብዙም አሁን እኔ ብዙ ስለማላቀው ማይሆን ነገር እንዳላወራ ብቻ ግን ያው ሲያመልኩ ምናምን የሚሉበት ነው። እንደ አንድ ያው እኮ ምልክት ነው የሚጠቀሙበት ነገር ነው። አዎ፣ ማ አዎ፣ ኦኬ አየሁ። እንደዛ ነው፣ ምልክት ማለት ነው። አዎ ዝም ብሎ እኮ ይመስለኝ ነበር ባንዲራችሁ ላይ ሳይው። አዎ፣ እንደውም ኮ አይተህ ከሆነ የዳዊት ኮከብ ብዙ ጊዜ በእኛ እንትኖች ላይ ይገኛል። አሁን አፄ ኃይለ ስላሴ ምናምን እንደዛ አይነት ነገር ይጠቀማል፣ አይተህ ከሆነ ምክንያቱም ቅድም የነገርኳቸው የሰለማዊ የስራው መንግስት ምና የሚለው ከዛ ጋር የተያዘ ግንኙነት ስላለ ለማመልከት ብዙ ጊዜ የጸሎት ቤታቸው ነው። አሁን ነው የተሰራ በቅርብ ጊዜ። ስለዚህ ሲመጡ እዚህ ይጸልያሉ ማለት። አሁን ስራ ይሄዱ ሲመለሱ የነሱ ማለት አስክሬን የሚታጠብበት ነበር። ስለዚህ እነዚህ ነገሮች የሚያመለክቱት እስራኤላውያን ከኢትዮጵያ ጋር ያላቸው ቁርኝት ከዚህ ታሪክ የሚመነጭ መሆኑን ነው። ለምሳሌ ቅድም ያነሳ ነው ነገር ማለት ሳባና ሰለሞን እንግዲህ፣ ይሄ ቤተ እስራኤላውያን እኮ አመጣጣቸው ከዛ ታሪክ የሚጀምር ነው አይደል? ለምሳሌ ሚኒሊክን ወደ ኢትዮጵያ በመጥ ከኢትዮጵያ አድጎ ወደ እስራኤል ሂዶ ከዛ ጠዩ ሰለሞን መልሷቸው፣ ሰራዊቶች ምናምን ብዙ አይሁዶች አብረው መጡ ማለት ነው፣ ተመልሰው ወደ ኢትዮጵያ። ከዛ እነዛ አብረው የመጡት ወታደሮች ምናምን ናቸው፣ ኢትዮጵያ ውስጥ እየተዋለዱ እያሉ ላይክ ብዙ ሆነው ኢትዮጵያ ውስጥ እንደዚያው ምናያቸው ቤት እስራኤል የምንላቸው መኖር የጀመሩት ማለት ከዛ ታሪክ ሚጀምር ነው፣ እንግዲህ ጋይስ ያልጠበኩም እንደዛ አይነት ነገር ጎንደር ላይ። ያው የወጣን እንግዲህ ጋይስ፣ አሁን ጨርሰን ወደ ወለቃ ከወለቃ ወደ ተመልሰን ወደ ጎንደር ነው። ለማንኛውም በድጋሚ ተከታተሉ። እስቲ እዛ ኤምባሲያቸውም አሉ ብዙ ነገር አለ። አባቱ ደስ ይላል። እንግዲህ ጋይስ የጸሎት ቤት ነው። አሪያው ነው። አዎ፣ ሶ ትምርት ቤትና ጸሎት ቤታቸው ለማሳየት ነበረ። ትምህርት ቤቱ የጸሎት ቤት ከገባችሁ ብቻ ነው የምትመጡት፣ እና መደወል አለባችሁ ተባለ። ጸሎት ቤት ስንመጣ ደሞ ጸሎት ቤት ደግሞ እስራኤላዊ ካሉን ከመጓታት ይችላል አይደል? አዎ፣ አዎ። እስራኤላዊ ካሉን ብለን ነበር፣ አልቻልንም። አዎ፣ ካዲሳው ከአሜሪካ ምንም ከሚመጡ ሰዎች ግዴታ እስራኤላዊ መሆን አለባቸው። ካሉን ክደው መግባት አትችልም፣ ማለት ስለዚህ፣ ማተብ ማለት ነው። እኔ አላውቅም። ለታሳየው የሚገባህ ነገር አለ። እንደዛ ነው ሊሆን የሚችለው፣ እስራኤላዊ ነህ አይደለም የሚለው የሚለዩበት። እስራኤላዊ ያልገባ ሊያረጉ ይችላሉ ብዬ አስባለሁ። ሊሆን አይዲ ስለሚሆን ያ ግን፣ ያው እስራኤላዊ የሆነ ሰው ብቻ ነው የሚችለው። በተረፈ ትምህርት የሚማሩበት ምንድነው ትምህርት፣ የእብራይስጥ ቋንቋና በቃ በአጠቃላይ አምልኮ ስነ ስርዓትን እዚህ ያሉ ኢትዮጵያዊ እስራኤላውያን ይማራሉ ማለት ነው። እነዚህ ቤት ነው ማለት ነው። ኖርማል ትምህርት ቤት ነበር አይደል? አይ ኖርማሊ ለእስራኤላውያን ብቻ የሚማሩበት ነው እሱ። ምን ያህል ወጣት ነው እዚህ የሚማሩት ማለት ነው? እስራኤላውያን ይኖራሉ። አሁን ይሄም እስራኤላዊ ነው ማለት ነው። በዚህ መንገዳችን ላይ ስለሆነ ነገርንና ግን ያምራል አዎ፣ እንዴ! በጣም በጣም በጥንት የተሰራ ቤተክርስቲያን ነው። ቴጌ ምንትዋብ መሰለችኝ ያሰራችው ይሄ ቤተክርስቲያን። አዎ፣ መጥምቆ ዮሐንስ ቤተክርስቲያን። አዎ፣ የመጥምቆ ዮሐንስ በሱ ስም የተሰራ ቤተክርስቲያን ነው። ሜቢ ቀረብ ብለን ተሳልመን። በዘ ምንድን ነው መሰለህ፣ አሁን ስለዚህ ቤተክርስቲያን ላይ የማውቀው ነገር ማለት ነው፣ ጎንደር ለምሳሌ በ17 በ1888 አካባቢ ማለት ነው። ከድርቡሽ የሚባል ከሱዳን ወደ ጎንደር መጣው ጠላት ምናምን ጎንደር የነበሩ ብዙ አብያተ ክርስቲያናቶችን በእሳት ምናምን አቃጥለዋቸዋል። ጦርነት ስለነበር ማለት ነው። እና አፄ ዮሐንስ እንደሁም መተማ ዮሐንስ ላይ አንገታቸው የተቆረጠው በዛ ጦርነት ነው። ይሄን አካባቢ ለመከላከል ወደዛ በዘመቱበት ጊዜ ማለት ነው። እና አንዱ ቤተክርስቲያን በዛ ዘመን ጥቃት የደረሰበት ግን ሳይፈርስ የቀረ ድርቡሾች ካደረሱት ጥቃት ማለት ነው። እና ምኖች ድርቡሽ ወይም ደግሞ የሱዳን ሀይል ነው። እና ያ እንግዲህ ታሪካዊ የሆነ ነገር አለው ሜቢ ዮሀንስ ቤተክርስቲያን ነው። እዚህ ልደት አካባቢ ነው ያለ ነው። በቃ ይህን ይመስላል። በዚህ አጋጣሚ ከንቱን ወጥተን መንገዳችን ላይ ነበር አ ከጂውሾችን ወይም ደግሞ የቤተ እስራኤላውያንን ለመጎብኘት ነበረ ልናሳያችሁ የመጣ ነው። ግን ያው ላችሁ አልተቻለ። ካልተቻለ ደግሞ አልተቻለም። ሞክረናል። ግን ያው ደስ የሚለው የአቅማችን ሞክረናል ደግሞ ይታያል በቃ ላይክ በጣም ቪዝብል ነው በጣም ባንዲራ አለ ብዙ ነገር ነው እንግዲህ የዛሬ ቪዲዮ እንመስል ነበር በሌላ ቪዲዮ እስክንገናኝ ሰላም ቆዩልን ቻው